አስር ደቂቃ ብቻ ፊቴን ፏ ያረገልኝ ቆንጆና ተወዳጅ ውህድ ይዤላችሁ መጥቻለሁ። አስር ደቂቃ ብቻ ነው የሚፈልገው፣ ከዛ በላይ አይፈልግም። እንደምታዩት ፊቴን እንዴት ፏ እንዳደረገው በደንብ አስረዳችኋለሁ። ይህንን ተቀብታችሁ በእውነት ውጤት የማታገኝበት ምንም ምክንያት የለም። እርግጠኛ ነኝ ታመሰግንኛላችሁ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ለፊታችን በጣም ቆንጆ የሆነ ውብ የሆነ ውህድ ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁን ቆዩ፣ አመሰግናለሁ። ሰብ እዚህ ጋ የምታዩት እንግዲህ ማር ነው፣ ማር የአገር ቤት ኦርጅናል ማር ማለት ነው። ከይ ደግሞ ሎሚ ነው እና እርዳለኝ እንደዚሁም የምሰራበት ትንሽ እየቃለችኝ ማሩ እንግዲህ ኦሪጂናል ማር ነው። ምንም በፊታችን ላይ ምንም አይነት ሳይድ ኢፌክት አያመጣም። ተፈጥሯዊ ናቹራል የሆነ ነው። ሁላችንም የምንጠቀመው ነው። ማንም ቢጠቀመው ምንም ጉዳት አያመጣበትም። ይህንን አቀልጠዋለው የረጋው ንጹሕ ማር ነው እና በጣም ስለ ቀዘቀዘ ቀዝቀዛ ቦታ ስለሆነ ነው የረጋው፣ ሌላ ነገር እንዳይመስላችሁ። አቀልጠዋለው ማለት ነው ማሩ እንግዲህ ቀለጥ እንዲል እንጂ በእሳት እንዲመታው አይደለም የምናደርገው፣ እንዲቀልጥ ብቻ ነው እሺ። እንደዚህ እንደምታዩት አንድ ደቂቃ እራሱ አይፈጅም ሲቀልጥ። ከዚህ በኋላ የምፈልገውን ያክል የእርድ መጠን ወይም ደግሞ አንድ የሻይ ማንኪያ እርድ አደርግበታለሁ። እርድ ውድ ስትሰሩ ምንጊዜም ቢሆን ወይ በማር ወይ በባልዚን ወይም ደግሞ በወተት ወይ በቡና በተለያየ ነገር መሆን አለበት። በውሃ አይደረግም በጭራሽ እርድ ማለት ነው። የሚበቃኝን ያክል ነው የማደርገው። እንደዚህ አድርጌ አዋህደው አለው። ከዛን ሎሚ ስለምጨምር ብዙ አልጨምርም ማለት ነው። እንደዚህ ላዋህደውና ቀጣይ ደግሞ ሎሚ ይሆናል። ሎሚ እንግዲህ በፊታችን ላይ የሚገኙትን ጥቋቁር ነገሮች፣ አላስፈላጊ የሆነውን የሞተውን ቆዳ ያነሳልናል ማሩ ማለት ነው። ሎሚውም ደግሞ እንደዛው በጣም ነው ጽድት ፍክት የሚያደርገው። ከዛ እንደምታዩ ወደዚህ ጋር ቀለል ባለ ቃል ገለብጠዋለሁ። እንደዚህ ቀልጦልኛል። በመቀጠል ይህንን ካዋድኩ በኋላ ግማሽ ነው የምጨምረውን የሎሚ ሎሚ ይፊታችን ና ይጎ ደግሞ የምትሉ ብዙዎቻችሁ አላቸው። ትንሽዬ ነው የማደርገው። የዋ ስለሌለው ግማሹን እንዳለ አደርገዋለሁ። ፍሬውን አወጣዋለሁ ማለት ነው። ፍሬው ስቀባንት እንዳይለኝ አወጣዋለሁ። ትንሽ ስለሆነች ነው ማጥለያ ያልተጠቀምኩት ፍሬውን አውጥቼ እንትንላለሁ ማለት ነው። እንመለሳለሁ፣ አብራችሁኝ ቆዩ። ይኸው ፍሬውን አስወግጀዋለሁ። እንደምታዩት በዚህ መልኩ አድርገዋለሁ። በጣም በጣም ትወዱታላችሁ። በተለይ እንደዚህ ልትወጡ አካባቢ ከሆነ በአስቸኳይ የሚሰራ ስራ ነው። ለችኮላ ጊዜ የሚሆን ነው። በጣም አሪፍ ነው። ይህንም በሁለት አይነት መንገድ መጠቀም ችላላችሁ። እንደ ስክራፕ፣ እንደ ማስክ መጠቀም ችላላችሁ ሁለቱንም አይነት ይሆናል። ለምን? በጣም ነው የሚጣበቀው ማር ስለሆነ። ማር ከሌላችሁ ደግሞ ስኳር ማድረግ ይቻላል። ስኳርም እንደዛው የሞቱ ቆዳ እንደዚህ ደግሞ በፊታችን ላይ እንደዚህ የሚያፈከፍክ ያላስፈላጊ የሆነ ቆዳ ካለ እሱንም ያነሳልና፣ እንግዲህ ደግሞ ወደ መቀባቱ። ያው የበረደ ስለሆነ እንደዚህ ሆኖ መቶልኛል። ለቤተሰቦቼ ይህንን ይመስላል ያው በደንብ አድርጌ ቀባዋለው። እኔ በደንብ ባድጌ ነው ስቀባ። ፊቴን በደንብ ማሳጅ አድርጋለሁ። ምክንያቱም እዚህ ጋር በጣም ጠቁሮብኝ በልዞብኝ ነበረ ፊቴ። አሁን ይህንን በመደጋገም እንደ ቻሌንጅ ማለት ነው፣ በየቀኑ ሳይሆን በሳምንት ወይም ደግሞ በሳምንት ሁለቴ አድርጌ በመጠቀም ይሆ እንደሚታዩት ፊቴ ፍክት ያለ ነው። እንደዚሁ ክብድ ሲለኝ ፊቴ ጠቆር ጠቆር ብሎ ሳየው ይህንን ነው የምጠቀም በጣም ከሁሉ የተለየ የሚገርም ነው እንግዲህ እርድ ደግሞ ማዲያት ላለባችሁ በተለይ ይህንን ብትጠቀሙት ያጠፋላችኋል እርግጠኛ ነኝ በአንድ ቀን አይደለም ታዲያ የሚጠፋው በአንድ ቀን ሳይሆን የተለያየ ጊዜ ደጋግማችሁ በመሞከር ያጠፋላችኋል ምክንያቱም እርዱ የጠቆረ ቆዳን ያነጣል ማሩም የጠቆረ ቆዳን እንደዚሁም ጥቁር የሆነ ከጊዜ ብዛት እንደዚህ የወጣብን ጥቁር ካለ ያጠፋልናል። ማለት የተፈጥሮን ሳይሆን ከኛ ጋር አብሮ የተፈጠረ ጥቁሩን ሳይሆን በጊዜ እንደዚህ በፀሐይ ብርሃን ሊሆን ይችላል፣ በእሳት ሊሆን ይችላል። እንደዚሁም ደግሞ ምንም ብናደርገው የማይጠፋም አለ። ለምን? ስለሚጎዳ ነው። በተለይ እንደዚህ ፎረን ስር ሁሌ የምሰሩ ህቶቼ ይሙቀቱ ስለሚያልበው ነው እና መንከባከብ ትችላላችሁ። ይለቃል፣ ማለት ነው። ለዛ ነው ይህንን እንደዚህ በደንብ አድርጌ ማሳጅ አድርጋለሁ። አትርሱ፣ ውልቅ ነው የሚያደርግላችሁ፣ ጽድት። በየአፍንጫችን ስርስር ያለውን እንደዚህ ግንባራችንንም ይሄ ማሩ በጣም ነው የሚስበው፣ በጣም አሪፍ ነው። እንደዚህ በደንብ አድርጌ ማሳጅ አድርገዋለሁ። እንደ ስክራብ ስትጠቀሙ ሰውም አይጠራችሁ ከሆነ የሚቆዩ ከሆነ እንትን አድርጋችሁ ምንድነው ቲ ስሙ ጠፋብኝ። ካፌ ላይ ሶፍት አርጋችሁ ወይም ደግሞ ቲሹ አርጋችሁ ማለት ነው፣ በቲሹ መጠቀም ችላላችሁ። ቲሹ ያልኳችሁ እንግዲህ እንደዚህ ነው። የምትቆዩ እንግዲህ ከአስር ደቂቃ በኋላ በላይ የምትቆዩ እንደዚሁም ደግሞ ሀያ አርባ ሰላሳ ደቂቃ ስራ ከሌላችሁ ማለት ነው። እኔ መዳሚቱ ስለምጠራኝ ለእናንተ ለማሳየት ነው እንጂ እንደዚህ በአስር ደቂቃ ውስጥ ውልቅ ብሎ አይደርቅም። ሲመጥ ቢያንስ አርባ ደቂቃ አንድ ሰዓት ሊፈጅበት ይችላል። እንደዚህ ለማንሳት ማለት ነው። ግን ጽድት ነው የሚያደርገው፣ ውልቅ ነው የሚያደርገው፣ የሆነ በቃ ሶፍት ነው የሚሆነው ፊታችሁ፣ እንደዚህ አድርጋችሁ ከተጠቀማችሁ ማለት ነው። ግን ጊዜ ካላችሁ ነው ይሄን የምትጠቀሙት። እንደኔ ቶሎ ማትጠር ከሆነ አዳት ነው። ከዛ እንደዚህ እናደርገው ና በላዩ ላይ ተቀባላችሁ። እኔ ስለጨረስኩ አልቀባም። እናንተ ግን እንደዚህ የምታደርጉ ከሆነ ግረ መንገድ ላሳያችሁ ብዬ ነው። በላዩ ላይ መቀባት ትችላላችሁ። ሌላ ውህዱን ሰፋ አድርጋችሁ ሰርታችሁ በላዩ ላይ ደግማችሁ መቀባት እኔ የተለያየ የሰራሁት ስላለ ነው እና ባለፈውን ደግሞ ሶፍት ብታረግበት በጣም አሪፍ ነው ብላችሁ ኮሜንት የሰጣችሁኝ ያላቸው አመሰግናለሁ። አሁን ቶሎ ስለምጠራ ነው ለዛ ነው። በአስር ደቂቃ ውስጥ እንግዲህ እንዴት እንደሚሆን አሳያችኋለሁ ማለት ነው። እንደዚህ አድርገን ካለን እንቀባለን የትንሽ ቀባቀባ የማደርገው ትንሽ ያለኝን ነበረ እና አለቀ። ከላዩ ግን መቀባት ይቻላል፣ መደጋገም ይቻላል። ቶሎ ባይደርቅም ግን በጣም ነው የሚያጸደው እና እጥፉን ስለሆነ ደግሞ ይበስቶበታል። እስኪ ከአስር ደቂቃ በኋላ ደግሞ አብረን የምናየው ይሆናል። እንግዲህ ቤተሰቦች ከቅድሙ አሁን ልክ እንደ መያያዝ ብሏል። በጣም ሲደርቅ ማለት ነው። ሲደርቅ ነው ውልቅ የሚያደርገው ካልደረቀ ግን እንደ መጥረግ በሉት። አሁን ከግንባሬ ጋ ያለውን ያነሳውን አሳያችኋለሁ። ትንሽ ብድግ ያደረገዋለ በደንብ የሚያነሳላችሁ ስትቆዩ ነው። ብቆይ ያነሳልኝ። እኔም ከዚህ ቀደም ሰርቼ ተጠቅሜዋለሁ። በጣም የሚያነሳው በጣም ስለሚቆይበት ነው። ካልቆየ እንደዚህ ነው የሚሆነው። ና እንደዚያ ማድረግ ትችላላችሁ፣ ግን ጊዜ ሰጥታችሁ እኔ ጊዜ የለኝም ቶሎና አስር ደቂቃ ያክል ለመጨረስ ነው የተነሳሁት ማለት ነው። እዚህ ሳትታጠቡት የታጠባችሁት ነው የሚመስለው ሲቆይ ማለት ነው። ቤተሰቦቼ እኔ እንግዲህ እንደምታዩት ታጥቤዋለው። ከታጠብኩ በኋላ እዩት። እኔ ፊቴ ፊቴና አንገቴን ባስተያየው በጣም ይለያያሉ። ፊቴ እዩት እንደሚመስል ማለት ነው። ፏን ያደረገልኝ አስር ደቂቃ እንግዲህ፣ የቤት ውስጥ ነው የትም አልወጣም ወደ ውጭ የማትወጡ ከሆነ ባልዚን መጠቀም እንደዚሁም ደግሞ ሳንስክሪን መጠቀም ይችላላችሁ። ፀሐይ ካገኘው ይሄ ጥቁር ነው የሚያደርገው። ባልዚን የታወቀ ነው፣ በጣም ለፊታችን ቆዳ በጣም ጠቃሚ ነው። በጣም ቆንጆ ነው። ግን ግን ፀሐይ ላይ ከሆነ ወደ ፀሐይ ላይ ተቀብተን ከወጣን ግን ያው ጉዳቱ ያመዝናል። ጥቁር ነው የሚያደርገው። እኔ ከቤት ስለማልወጣ ተቀብችኋለው። ያው እንደምታዩት ፊቴ ፏ ያለ ነው። በጣም ነው የሚያምረው። በጣም ነው ደስልስ ያደረገልኝ ሶፍት ያደረገልኝ። እንደዚህ ፍክት እንዲያደርግላችሁ ከፈለጋችሁ ይህንን መጠቀም ችላላችሁ። እንደ ቻሌንጅ አድርጋችሁ በየሶስት በየአራት ቀኑ በሳምንት ሁለት ስትጠቀሙ ይህንን ታገኛላችሁ። በጣም ጠቃሚ ነው። ምንም ሳይድ ኢፌክት የለውም። የሚጎዳ ነገር የለውም። የጎንዮሽ ጉዳት የለውም። ሁሉም የተጠቀምኳቸው ግብአቶች በቤታችን የምናገኛቸው ናቸው። ኪሳችንንም አይጎዱብንም። ቆዳችንንም እንደዚህ ፏ ያደርጋሉ ማለት ነው። እና ያው መጠቀም ችላላችሁ። እንደዚህ አድርጋ ተጠቅማችሁ እስኪ እናንተ ደግሞ ያገኛችሁትን ውጤት በታች በኮመንት ጻፉልኝ። አመሰግናለሁ። ላይክ እንደዚሁም ሰብስክራይብ እያደረጋችሁ ምታበረታቱ ምስጋናዬ ከልብ ይሆናል። አሁንም ተወዳጆች ሰብስክራይብ አድርጉ፣ ውስጥ የሰብስክራይብ የምትለዋን የደወል ምልክቷንም ጫን በሏት። የሁሌ ቪዲዮ ስሰራ ወደ እናንተ ይመጣላችሁ። ሁላችሁንም አመሰግናለሁ። በርቺ እያላችሁ የምታበረታቱኝ፣ ደህና ሁኑልኝ። ባይ ቻው።